ሰላም ጤና ይስጥልን ሁሉ የተከበራችሁ በመላው ዓለም ላይ የምትገኙ ትውልድ ኢትዮጵያውያንና ኤርትራውያን እንደምን ቆያችሁልን? በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ምን እንደምንመለከተው እንግዲህ ያው እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ብዙ ጫናዎች ብዙ መከራዎች ብዙ ሰዎች የረዱባት እያየኑ የምንገኘው ይሄን አስመልክቶ እንግዲህ ቤተክርስቲያኑ ሃይማኖት ተከታዮች፣ ህዝበ ክርስቲያን ምዕመናን በመላው ዓለም ላይ የሚገኙ ታላቅ የተቃውሞ ሰልፍ ሊያደርጉ እንደሆነ መረጃዎች ያሳያሉ። እሱን የምንመለከት ነው የሚሆነው። እንደዚሁ ደግሞ ስለ ዝቋላ አባቶች ብፁዕ አቡነ አብርሃም ከዚህ በፊት ያስተላለፉት መልእክት አለ፣ ደግሞ ምን የምንመለከት ነው የሚሆነው። እነዚህና ሌሎችም አዳዲስ ወቅታዊ መረጃዎች አሉ። ሁላችሁም የቪዲዮ ላይክ ማረጋችሁን አዲስ ከሆናችሁ ደግሞ ሰብስክራይብ ማረጋችሁ እንዳትረሱ ዶክተር ሌሎች ምሳሌ አይሆኑ፣ ህግዎትን ያክብሩ፣ ፓርላማውን ያክብሩ፣ ሲኖዶሳችንን ያክብሩ። ያው እንደሚታወቀው እንግዲህ በመላው ዓለም ላይ የሚገኘው ህዝበ ክርስቲያን ተቃውሞ ሰልፍ ሲያደርግ ይሄ የመጀመሪያው አይደለም። ምክንያቱም ከዚህ በፊትም ብዙ ጊዜ ይረስ ለመንግስት እያለ ይረስ ለዶክተር አብይ አህመድ እያለ የወጣው የተቃውሞ ሰልፍ አለ። ለምሳሌ ያክል ይህን መመልከት እንችላለን። በሪ ይሰብራል፣ ቤተ ክርስቲያኖች እንደሚያፈሳል፣ እግዚአብሔር ያይቦታል። የነገሩንን ይሁኑ፣ አይዋሹን፣ በእግዚአብሔር ስም አይዋሹን። የኢትዮጵያን ህዝብ አይዋሹት፣ አይዋሹት። ቅድም አባቶች እንዳሉት የኢትዮጵያን ቤተክርስቲያን፣ የክርስቶስን ቤተክርስቲያን ማንም አያሸንፋት፣ ምክንያቱም ራሷ ክርስቶስ ነው፣ መሰረቷም እርሱ ነው። የሐሰት ነቢያቶች ተሰነጠቀ ያሉት መንግስት ያሉት አለት የእሷ መንግስት እንዳይሆን እንጂ የኢትዮጵያ ቤተክርስቲያን ተሰነጠቀ የተሰነጠቀው አለት አሁን የእሷ መንግስት ነው፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አይደለችም። መሰረቷ የነቢያትና የሐዋርያት መሰረት የሆነው ክርስቶስ ነው። እኛ የተወለድነው እዚህ እስኪዩ፣ ሁላችን እዚህ አሁን ኢትዮጵያዊ እያልሆነ በአሁኑ ቋንቋ ብሔር ብሔረሰብ የማይባል ሰው እዚህ የሌላ ለ በዚህም ሰልፍ ላይ እንግዲህ ብዙ አባቶችና ብዙ ምዕመናን ተገኝተዋል። በዚህም መሀል ቤተ ክርስቲያን ከዘር ከፖለቲካ፣ ከብሔር፣ ከሁሉም ነገር በላይ እንደሆነችና ከሁሉም የጸዳች እንደሆነ አላማዋ አንዱን የክርስቶስን ቤተ መንግስት አንዱን የክርስቶስን የሰማያን መንግስት ሰማያት ማስወረስ እንደሆነ ህዝበ ክርስቲያንን በንሳ ማዘጋጀት እንደሆነ እነዚህ አባቶችም እንግዲህ ለጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት ሲያስተላልፉ ነበር። ከፖለቲካ በላይ ናት ቤተ ክርስቲያን። ትናንት ነበረች፣ አሁን አለች፣ ወደፊትም ትኖራለች። ቤተ ክርስቲያን የእግዚአብሔር መንግስት ናት። ዶክተር አብይ የእሶ መንግስት ይወድቃል። የእግዚአብሔር መንግስት ቤተ ክርስቲያን ግን ሁልጊዜም ትኖራለች፣ ሁልጊዜም ትኖራለች። ስለዚህ ለዶክተር አብይ ያለኝ መልእክት ነው ይተው እጩዎትን ያንሱ። በሕግ አምላክ፣ የስርዓት የለሾች ምሳሌ አይሆኑ። ሕግዎትን ያክብሩ፣ ፓርላማዎትንም ያክብሩ፣ ሲኖዶሳችንንም ያክብሩ። አሁን ደግሞ ማዕደ ዜና ይዘው በወጣው መረጃ መሰረት እነዚህ አባቶች በድጋሚ ተሰብስበው የተቃውሞ ሰልፍ ሊያደርጉ ዝግጅት እያደረጉ እንደሆነ እያወጣ ይገኛል። ይህም ሰልፍ የሚካሄድበት ዋና ምክንያቱ በአሁኑ ሰዓት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የሚደርስባት ጥቃትና፣ የሚደርስባት መወንጀል፣ የሚደርስባት ግፍና መከራ እንደ አዲስ ተባብሰው መቀጠሉን አስመልክቶ እነዚህ በመላው ዓለም ላይ የሚገኙ ህዝበ ክርስቲያን ተሰብስበው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 ጎዳድን በጠጠር የጣለ እግዚአብሔር ነገም ይፈርዳል። እግዚአብሔር እንጠብቃለን። ለማንም አቤት አንልም። ወደ ቤተ ክህነትም ወደ ቤተ መንግስትም አቤት አንልም። ወደ እግዚአብሔር ግን አቤት እንላለን። እውነተኛ ዳኛ አምላክ ይነሳል።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 ከመቼውም ጊዜ በላይ እየከፋ ነው ብለዋል። ይህንም አስመልክቶ እንግዲህ ከኢትዮጵያ ውጪ በመላ ዓለም ላይ የምትገኙ ህዝበ ክርስቲያንና ምዕመናን ከዚች ቤተ ክርስቲያን በአርባና በሰማይ ነቀናችሁ ልጅነትን ያገኛችሁ ከሆነ ሁላችሁም ወጥታችሁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓለም አደባባይ ድምጻችሁ እንድታሰሙ ስንል በእግዚአብሔር ስም እንጠይቃችኋለን። ወደ ቀጣይ መረጃ ኒ ጠላቴ ቢሸከም ታንክና ሚሳኤል ስጠራ ይወድቃል እያልኩኝ ገብርኤል ዙሪያ ቢነድም በመከራ እሳት እኔ መች ሊያስፈራኝ፣ የበዳይ ግርፋት ለቃሉ እየኖርኩኝ ለአምላክ ተገዝቼ ራቤን በቻልኩ ደጃፌ ዘግቼ፣ ሊገለኝ ሲመጣ ደፍሮ ከመቅደሱ ሚካኤል መኖሩን ረስቶታል እሱ። ለይምሰል አይደለም ጌታዬ እያልኩኝ ስሙን አወድሰው፣ በነጋ በጠባ ቆሜ ማስቀድሰው፣ በተገፋው ቁጥር ወድቄ ማልወድቀው። አትድከም ጠላቴ፣ ኃይሌ የእግዚአብሔር ነው። ይህ እንዳለ እንግዲህ በአሁኑ ሰዓት መላውን ህዝበ ክርስቲያን እያስቆጣ የሚገኘው የአባቶች ዝምታ ነው። ብፁዓን አባቶች እንግዲህ ምንም ሲናገሩ የሰመናቸው አይደለም። አንድ ሁለት አባቶች ብፁዕ አባታችን አቡነ ሄኖክን ጨምረው ሲናገሩና ይህን ነገር ሲያወግዙ ትክክል አይደለም ሲሉ ሰምተናቸዋል። ከዛ ውጭ ማንም መጥቶ ሲናገር አልሰማንም። ከዚህም አልፎ የሀገረ ስብከቱ ሊቀ ጳጳስ ራሱ ምንም ሲናገሩ የሰማናቸው አይደለም። ይህም ብዙዎችን ያስከረመና ያስቆጣ ጉዳይ ሆኗል። ከዚህ በፊት እንደሚታወቀው ብፁዓን አባቶች በተለያዩ ሰዓት ወጥተው እንደዚህ አይነት ግፍና መከራ ሰቆቃ ቤተክርስቲያን ላይ ሲደርስ፣ አባቶች ሲገደሉ፣ ምእመናት ሲገደሉ፣ ህዝበ ክርስቲያኖች ሲታሰሩ፣ ሲታፈኑ ድምፃቸውን በዚህ መንገድ ያሰሙ ነበር። የአባታችንን በረከታቸው የደረብን በፊት በፊት እንግዲህ በዚህ አይነት መልኩ ለመንግስትም ሆነ ለህዝብ በመናን መልእክትን ያሳልፉ ነበር። አሁን ላይ ግን እነሱንም የበላ ጅብ አልጨው ብሎ ዝምታን መርጠው ተቀምጧል ማለት ነው። ይህ ብቻ ማለት ለም እንግዲህ በተለምዶ ስማቸው አባ ህፃን እያለ የምንጠራቸው አባታችንም በዚህ መንገድ በጣም ገራኝ መልእክት እያሳለፉ በጣም ብዙ ክርስቲያኖችም እንዲነቁና ምንድን የሆነ ያሉ ነገር ብሎ እንዲያስቡ ሲያደርጉ ነበር። ይሄ ቀን ያልፋል። ዜግነት ከሌለን ኢትዮጵያን ካልሆን ለእኛ በዚህ ምድር እንድንኖር ካልተፈቀደልን ይህን ነገር ምንም አይደለም። ይሄ የሃይማኖት ተቋም እንጂ ሌላ አላማ ያለው ሌላ ችግር ያለው ሌላ አንግቦ የሚሄደ ተቋም አይደለም። እስከ መቼ እንዴ? አለም ይፍረደን። መላው ህዝበ ክርስቲያን ይፍረደን። ሌላ ነገር አላልንም። ሞት አላወጅንም ስደት አላወጅንም። የቤተ ክርስቲያን ሕግ ይከበር ነው ያለው። የቤተ ክርስቲያን ሕግ ይከበር በማለታችን ለምን እኛ ሞተን፣ እኛ አልፈን፣ ቤተ ክርስቲያን ግን ነጻ ትወጣለች። ምንም የምንፈራውም የምናፍረውም ነገር የለም። ምንም አላለም፣ ሕግ ይከበር ነው ያለው። የሲኖዶስ ሕግ ይከበር ነው ያለው። ከዚህ በላይ ሌላ ጦር አልመዘዝንም፣ መሳሪያም የለንም፣ የምንዋጋበትም የለንም።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 እኔ ትዕግስትን በዚህ አልገልጸው፣ ቸልተኝነት ግዴለሽነት ነው እንጂ ይሄ ትዕግስት ማለት አልችልም። በፍጹም ሊታረም ይገባል ይህ አባባላችሁ። እባካችሁ እባካችሁ አረሙ አረሙ። እናንተ ካላታረማችሁ፣ ራሳችሁ ራሳችሁ ካላረማችሁ ግድ የለም አራሚው ከሰማይ ይመጣል ከምድር እናንተ ምንም ሊያደርግ የሚችል አካል እንደሌለ አረጋግጣቸው ይሆናል። ሁልጊዜም ቢሆን ከምድር ተቃዋሚ የለም፣ የምድር ተቃዋሚ ምንም አያደርግም። የሚቃወመን የሚያርመን እርምጃ የሚወስድብን ከሰማይ መሆኑን ግን ባልዘነቀ እንደሰማነው፣ እንግዲህ በዚህ መንገድ መልእክታቸውን እያስተላለፉ ነበር፣ ተግሳጽም ይሰጡ ነበር። አሁን ላይ ግን እነሱን የበላ ጅብ አልጮህም ብሏል። ማንም ሲናገር እየሰማነው አይደለም። አሁንም ቢሆን በልጅነት አንደበታችን ቤተክርስቲያን ስም እንለምኑታለን። አባቶች አንድ ነገር እንድትሉንና ከልጆቻችሁ ጎን እንድትቆሙ ወጣቱ ሆ ብሎ በተነሳበት ሰዓት እናንተ ከጎኑ ስትርቁ መልካም ስለማይሆን እረኞች ናችሁና ኖላዊ ናችሁና እረኛ ተሆኑን ዘንድም መንጋውን ትጠብቁ ዘንድ ለመንጋው ሳልፋችሁ ራሱን ስሰጡ ዘንድ በእግዚአብሔር ስምና ና በቅዱስ ቤተክርስቲያን ስም በልጅነት አንደበት ዝቅ ብለን እንማጸናቸዋለን። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ዛሬም ብዙ መከራ ስቃይ አለ። ዛሬም ደም እየፈሰሰ ነው።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 ውጭ አባታችን አቡነ አብርሃም በቦታው ተገኝቶ መልዕክታቸውን አስተላልፎ ነበር። እሱን የምንመለከት ይሆናል። እንዲህ አይነትም ሞት አለ፣ እንዲህ አይነትም ግፍ አለ። አስከባሪ ቀባሪ የሌለበት አሸኛኘት የማይደረግበት በሀገራችን በኢትዮጵያ ያውም፣ ይህንን በደሉ፣ ይህንን አደረጉ፣ ይህንን ፈጠሩ የማይባሉ ንጹሐን መነኮሳት ቅዱስ አባታችን ለሀገር ለወገን የሚጸልዩ ሌትም ቀንም ድምፀ አራዊቱን ግርማ ሌሊቱን ታግሰው ረሃቡን ችግሩን ታግሰው ስለ ሀገር ስለ ወገን የሚጸልዩም በግፍ የተገደሉበት ቀባሪ የሚያጡበት ጊዜ ነው እና እነሱንም በማሰብ ቅዱስ አባታችን ለሁሉም መጽናናትን ወደሚሰጠው ወደ እግዚአብሔር እንዲጸልዩልንም በግፍ የተገደሉ አበው መነኮሳት በደብረ ዝቋላ በታላቁ ገዳማችን የሚገኙ ዛሬም መነኮሳቱ በቤተ ክርስቲያን ዙሪያ ተሰብስበው እህል ውሃ ሳይቀምሱ የአባቶቻችንን የወንድሞቻችንን አስከሬን በክብር ሳናሳርፍ በምንም መልኩኛ ከእህል ከውሃ ጋር አንገናኝም በማለት በጸሎት ይገኛሉ። ገዳማችን ውስጥ ብፁዕ አባታችን ሚያጤና ስጥልን። እርስዎም እንግዲህ በያሉበት ቦታ ነው ጸሎት እንዲያደርጉልን መልእክቱን እንዲያስተላልፉ በልጅነት አንደበትን ጠይቆታለን። ቪዲዮችን ይህን ይመስል ነበር። በቪዲዮችን አይሆፕ አዲስ ነገር እንዳገኛችሁበት መረጃ እንደወሰዳችሁበት አልጠራጠርም። ይሄ ቪዲዮ በተለይ ከሀገር ውጭ የሚገኙ የተጠቆር ወንድሞቼ፣ ክርስቲያኖች ስለሚያስፈልጋቸው ሼር ማድረጋችሁን እንዳትረሱ። በቀጣይ በአሪፍ እና በአዲስ መረጃ እስከምንጋኝ ድረስ ሁላችሁም የቪዲዮ ላይክ አዲስ ሆነ ሰብስክራይብ ያደረጋችሁ የእግዚአብሔር ሰላም ከእናንተ ጋር ይሁን። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያደርግልን፣ ተዋሕዶ ሃይማኖታችንን ይጠብቅልን፣ እኛንም በውስጡ ያጽናን፣ ሰቆቃውን መከራውን ከኛ ያደርግልን።